በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለ እድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ አንድ መኝታ እስከ ባለ 3 መኝታ ከ30 ፐርሰንት ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው የዕድሉ ተጠቃሚ ሆኖ። ቴምር ሪል ስቴት። ሰላም ሰላም፣ ሰላም እና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦች እንደምናላችሁልኝ። ዛሬ በጣም ወሳኝ ሀሳቦችን ይዤላችኋለሁ። ሶስት መረጃ። አንደኛው በዓለማችን በጣም ኢንፍሉዌንሻል የሆነው እንደገናም ደግሞ በ ስፔስ ሳይንስ ላይ ከፍተኛ ምርምርና ብዙ ጥናቶች በማድረግ የሚታወቅ ተቋማት ያሉት ኤሎን መስክ በጣም አሳሳቢ ነገር ተናግረዋል። ሰሞኑ ነው የዛሬ ሶስት ቀን በአንድ ሚዲያ ላይ ቀርቦ በሰጠው ሀሳብ ዓለምን በጣም የሚያወዛግብ ነገር ግልጽ ሆኖ ታይቷል፣ ማለት ነው። ይህንም በተመለከተ እንግዲህ በጣም በብዙ መልኩ እየተነገረ ያለ በ18 ወራት መሬታችንን ሊያጠፋት ሊያወድማት የሚችል ነገር ይሄን ጉዳይ ናሳ ደብቆታል። ሌሎች ተቋማትም በፍጹም ስለዚህ ጉዳይ እውነቱ መናገር አልፈለጉም። ነገር ግን ኤሎን መስክ ህይወቴን ማጣት አልፈልግም በሚል ደረጃ ላይ የተናገረው ነው። ይሄ ኢንተርቪው ላይ ለምንድን ነው እንደዛ ያለው? ምድራችን ላይ በ18 ወራት ውስጥ ውድመት አለ ወይ? አለማችን በየጊዜው እንግዲህ በጣም ጨካኝ የሆኑ ነገሮች የሚሰሙበት ነው። ያለንበትም ዘመን ውድ ቤተሰቦቼ በጣም አደገኛ ነው። ስለዚህ ነገሮችን በአስተውሎት ማየት ያስፈልጋል። እግዚአብሔር ጠብቆን ኢትዮጵያ አገር ዓለማችንን እግዚአብሔር ፕሮቴክት አድርጓት እንጂ በእግዚአብሔር ጥበቃ ባይሆን ውድመት በማንኛውም ሰዓት ሊመጣ እንደሚችል በግልጽ እናውቃለን። ስለዚህ አይሆንምም ተብሎ አይታሰብ፣ ነው ይሆናል ተብሎ ደግሞ ይደብቁታል። ስለዚህ ከዚህ አንጻር ያለውን እውነታ በደንብ አርጌ የኤሎን መስክ ያጋለጠውን ነገር በዚህ ፕሮግራሜ ላይ አሳያችኋለሁ። በ18 ወራት ውስጥ ምድርን ሊያጠፋት የሚችል ወይም ምድር ላይ ከፍተኛ ውድመት ሊያመጣ የሚችለው ነገር ምንድን ነው? ይህም በተመለከተ በደንብ አሳያችኋለሁ። ሌላኛው እንግዲህ በዚህ ፕሮግራሜ ላይ ያካተትኩላችሁ የኤርትራ አማጽያን ወደ አንድ መድረክ እየተሰባሰቡ ነው የሚገኙት፣ አንድ የጦር ግንባር ለመመስረት ማለት ነው። ይሄም ምናልባት አሁን ባለው የኢትዮጵያና ኤርትራ ውጥረት ላይ ራሱን የቻለ ሌላ ኢምፓክት ሊፈጥር ይችላል እየተባለ እየተነገረ ነው። ይሄ ጉዳይ ምንድን ነው? እንደገናም ደግሞ ይሄ ሰላምን ከሚያደፍርሱ በጣም ኃይለኛና መጥፎ ነገሮች መካከል አንዱ ነው። እኛ ልንጸልይ ነው የሚገባን፣ ልንተጋ ነው የሚገባን። ፋክቱን ግን ፋክት ብለን ማሳወቅ ያስፈልገናል። ከዚህ አንጻር እነዚህ የሚደረጉ ነገሮች በኤርትራና በኢትዮጵያ መካከል ማለት የኤርትራ ታጣቂ ኃይሎች ናቸው በኢሳያስ አፈወርቂ መንግሥት ላይ ለመጣል ነው የሚደራጁት። ይህም በተመለከተ በግልጽ አድጌ አሳያችኋለሁ። ያም ደግሞ የሚያመጣው ነገር ኬኦስ ከሆነ ልንጸልይበት ይገባል ማለት ነው። ማለት እንደዚህ አይነት ነገሮች እየተፋፋሙ፣ እየተጋጋሙ በመጡ ቁጥር ጦርነቱን እውነት እያደረገው እንደሚመጣ እናያለን እና በሱ ዙሪያ ላይ መጠነኛ ቆይታ እናደርጋለን። ሌላኛው ግን ይሄ እንደ እብድ እየቆጠር ነው የኖርነው ሰው በሚያሳዝን ደረጃ የኢትዮጵያን ስም እያጠፋ ነው የሚገኘው ማለት ሊትራሊ ነው እያጠፋ ያለው እያጠፋ ምላችሁ በሚሰጠው ኢሜጅ ማለት አይደለም በሚያሳዝናችሁ ደረጃ በኬንያ ውስጥ የተለያዩ ቦታዎች ላይ እንግዲህ ያው ጠይቁኝ ያለ ነው የሚሆነው የሚናገረው ነገር ብትሰሙ በጣም ነው የሚዘገንናችሁ ማለትም አንድ ኢትዮጵያዊ እንደዛ ያወራል ወይ በሚል ታዩታላችሁ እንግዲህ ይሄ ሰው በብዙ ንክ አእምሮ እዚሁ እንግዲህ አማኑኤል ገብቶ ቢሆን ኖሮ ጥሩ ነበር። ኦልሞስት ወደ ኬንያ ሄደዋል። የሜንታል ዲስኦርደር ያለበት ሰው ነው። በፍጹም ጤናማ አይነት ሰው አይደለም። እዚህ ኢንተርቪው በሚለው ነገር ላይም በገለጸው ነገር ላይ ያስቃል። ማለትም እንግዲህ እኛ በእብደቱ ነው የምናውቀው። ጤናማ ባልሆነ ነገር ነው ይህን ሰው የምናውቀው። ነገር ግን የሚያደርጋቸው ነገሮች በጠቅላላ አሁን መጨረሻ ላይ እዚህ ላይ እየተናገረ ያለው ነገር ስትሰሙ የኢትዮጵያን ኢሜጅ በጣም በጣም ሊያጠፋ የሚችል ነገር ነው እየሰራ ያለው። እንግዲህ ሰዎች ስለማያውቁት ጤናማ ሊመስላቸው ይችላሉ። ስለዚህም የሚያደርጉት ኢንተርቪው፣ ከሰዎች ጋር የሚያደርገው ኢንተራክሽን ሊፈጥር የሚችለው ነገር ሀገር ላይ ኢሜጅ ያበላሻል። ያው የሚቀበጣጥረው ሁሌ እንዳለ ስለሆነ እሱን እንትን አንልም፣ ግን እብደት በጣም ከባድ እንደሆነ የምታውቁት በዚህ ደረጃ ነው። እና ምን ይላል እዚህ ላይ የስ የሚተቸውን ይተቻል። ለምሳሌ ኢትዮጵያ መንግስትን እዚህ ጋር በጣም ይተቻል፣ ይሰድባል። እሱ እንግዲህ የራሱ መብት ነው፣ እኔ አይመለከተኝም። ግን እዛ ጋር ይቀጥልና ኢትዮጵያን ያነሳል። ኢትዮጵያን ሲያነሳ ምንድን ነው የሚላት ኬንያ አለ ከኢትዮጵያ ሀያ አመት ቀድማለች፣ ማለትም ኢትዮጵያ ከኬንያ ሀያ አመታት ወደ ኋላ ናት ብሎ ያስቀምጣል። እንግዲህ ይሄ ሰው ያው ለእኛ ጤናማ እንዳልሆነ እናውቀዋለን። እነሱ ግን ምናልባት ይህን ሰው እንደ ጤናማ የሚቆጥሩት ከሆነ መረጃው አገር ያበላሻል። የሚለው ሰው የሚበላው የለውም አለ ኢትዮጵያ ውስጥ የሚበላው የለውም እንደገናም ደግሞ ኦልሞስት ድህነቱንም ምኑንም እስከ ጫፍ ድረስ ያደርሰዋል። ማለት ሚያወራት ሀገር እንደዚህ አይመስልም ማለት እንደምታዩት አይደለም። እንደገና የስ የራሱን የሚናገረው ፖለቲካ ነገሮች አሉ እዚህ ላይ እሱን አይመለከተኝም፣ ነገር ግን የሀገሪቱን ኢሜጅ ኬንያ ኮ ገና እንደ ሀገር ሳትኖር በፊት ይቺ ሀገር ኢትዮጵያ የኖረች ናት። እንኳን አይደለም ኬንያ 20 አመት በሚል ማስቀመጥ ይቅርና ማለት ነው አሁን ያለችው ሀገር በብሔርተኞች ፖለቲከኞች ምክንያት ይቺ ሀገር ደክማ ባለችበት ሰዓት ነው ሁሉም ሰው አፉን የሚከፍተው። በጣም የሚያሳዝነኝ ማለት ነው በጣም የሚያሳዝነው ማለት ያገኘ ሁሉ በዚች ሀገር ላይ አፉን የሚከፍተው፣ ምክንያቱም ኢትዮጵያ በደከመች ሰዓት ላይ ነው። አሁን የደከመችበት ሰዓት ነው። ማንም ሰው በደከመበት ሰዓት ላይ ምንም ነገር ሊናገር ሊያደርግ ይችላል። እንደምታውቁት ማለት ነው ምንም ነገር ሊፈጠር ይችላል። ነገር ግን እሲ፣ በደከመ ሰዓት ላይ ሀገር በደከመች ሰዓት ላይ ኢትዮጵያውም ይነሳል፣ ኤርትራዊውም ይነሳል። ያገኘ አፉን መናገር የቻለ ሚዲያ ያገኘ በጠቅላላ እቺ ሀገር ላይ የመጣለትን አፉን የሚከፍትበት ዋነኛው ምክንያት ኢትዮጵያውን በደከመችበት ሰዓት ላይ ስለሆነ ነው። ነገር ግን ከሆነ አመታት በኋላ አይደግመውም፣ ይሄንን አይደግመውም። ምክንያቱም ኢትዮጵያን የሚያሻግራት ልዑል እግዚአብሔር እንጂ የኢትዮጵያ መንግስት አይደለም። የኢትዮጵያ ፖለቲከኞችም አይደሉም፣ ተቃዋሚውም አይደለም፣ ኢሳያስም አይደለም፣ ግብጽም አይደለች ምታስቀራት ኢትዮጵያን ወደ ኋላ። እንደገና ደግሞ የኢትዮጵያ ፖለቲከኞችም አይደሉም ወደፊት የሚያሻግሩት እግዚአብሔር። ይሄንን የሚታየውን መከራ ካሳለፈልን በኋላ እችን ሀገር ማለም በራሱ ማይቻልበት ጊዜ ሩቅ አይደለም። ያለብንን መከራና ያለብንን ችግር ነው። አሁን ዛሬ ኢትዮጵያን ያዋረዳት በየቦታው ላይ ማለት ነው ሶ ያገኘ ኤርትራዊ ሁሉ ይናገራል። በጣም የሚያሳዝነኝ ልክ ሲናገር ኤርትራዊው አሁን ኮመንት አንድ ኮመንት ሳነብ በጣም ያፈርኩት ነገር ማለት የተበታተናጩ እንዲሆናችሁት የሆናችሁት እንዲህ ስላረጋችሁ ነው፣ ኤርትራን እንደዚህ ስላረጋችሁ ነው። እንዲህ የሚል ማለት ኖርማሊ በጣም ያሳዝናል፣ ያሳፍራል። እንደዚህ አይነት ንግግሮች ሲመጡ ነገን ሰው አለማወቅ ነገን አለማየት፣ ዛሬ ጦርነቷን፣ ግጭቷን፣ ያለባትን ስቃይ ይቺ ሀገር ከጨረሰች በኋላ ይህንን ንግግር አይደግሙትም፣ ይህንን ንግግር አይደግሙትም ያፍራሉ። እና ይሄ ጊዜ ደግሞ ሩቅ አይደለም፣ እግዚአብሔር መልካም የሚያደርግበት ጊዜ ይመጣል። እና ይሄ ሰው ንክ ነው፣ ጭንቅላቱ ጤናማ እንዳልሆነ እናውቃለን። ነገር ግን ሰዎች ጤናማ ስለሚመስላቸው በሚናገረው ነገር ኢሜጅ ስለሚያበላሽ ግቡና እንደዚህ አይነት ቦታ ላይ ሲሆን የአእምሮ ንክ ህመምተኛ እንደሆነ ለሌሎች ዓለማት ላይ መንገድ ያስፈልጋል። በጣም ደስ ያለኝ እሱ እዚህ ቪዲዮ ስር ከስር ገብተው በጣም ብዙ ኢትዮጵያውያን ይሄ ሰው የጭንቅላቱ ጤናማ አይደለም፣ ኬንያውያን ወንድሞቻችን አትስሙት የሚል በጣም በርካታ ኮመንቶችን ሳነብ ነበር። ስለዚህ ነገርየውን እንደ ቀላል አናየውም። ግን ኢሜጅ ያበላሻል። ማለትም ኢትዮጵያ አፈር ከድሜ የገባች ሀገር መሆኗን ነው የሚናገረው። ኬንያ በጣም በጣም የሚገርም ከኢትዮጵያ በብዙ የምትበልጥ ሀገር መሆኗን ምናምን ነው። ኬንያዎቹን ክፍር ስታደርጉ ደግሞ ኢትዮጵያ መከራው ስላለች ነው እንጂ ኢትዮጵያ ከማንም አፍሪካ ሀገር ቀድማ ነፃነቷን ያገኘች ሀገር መሆኗን ለኢትዮጵያ የሚሰጡትን ኢሜጅኛ እናውቀዋለን። ሶ አለምም ያውቀዋል። ምክንያቱም እቺ ሀገር ማንም ኤርትራን በቅኝ ስትገዛ ኢትዮጵያ በቀኝ አልተገዛችም። ኬንያም፣ ኡጋንዳም ሁሉም በቀኝ በተገዙ ሰዓት ይቺ ሀገር ፍሪ ላንድ ናት። ሶ ዛሬ ላይ የምንከፍለው የዛን ጊዜ በነጮቹ ላይ የበላይነት ኢትዮጵያውያን ስለነበራቸው የቂም በቀል ፖለቲካ እንዳለበት እናውቃለን። ነገር ግን ኢትዮጵያን ያሻገራት እግዚአብሔር ነው። ነገም የሚያሻገራት እግዚአብሔር ነው። ከነጎዲያም በትሻገሩ በእግዚአብሔር ነው። ዛሬም የደከመችው እግዚአብሔር ጸጥ ስላለን ነው። በፍጹም ለአባት ቅድመ አያቶቻችን ጆሮና አይን የሰጠ እግዚአብሔር ለእኛም ይመልስልናል። የጮህን ነው፣ የጸለይን ነው። እግዚአብሔር በምሕረት ኢትዮጵያን የጎበኛት ቀን ማንም ይሄን ነገር በድፍረት መናገር አይችልም እና እንደ አጋጣሚ እንደዚህ አይነት ንክ ሰው ስታገኙ ዝም እንዳትሉ ላሳውቃችሁ ብዬ ነው። እኛ ስለሚመለከተን ማለት ነው። ለፖለቲከኛው አይመለከተንም፣ በፖለቲካ ለሚባሉት እኔ አይመለከተኝም። የሚመለከተኝ ስለዚች ሀገር ነው፣ እግዚአብሔር ስለሚያደርገው ድንቅ ነገር ነው። ስለዚህ በዚህ አንጻር እንደዚህ አይነት ሰዎችን ከቨሬጅ እንዳያገኙ ለማድረግ ብትችሉ በእንደዚህ አይነት ቦታ ላይ ንክ ሰው መሆኑና አእምሮ ጤናማ እንዳልሆነ ቢነገርና እንደውም ወደ ሆስፒታል ቢገባ ጥሩ ነበር። የሰው እንግዲህ ሆስፒታል ሳይገባ ሄደዋል። አሁን እንደገና የሀገር ስም ያጨቀያል፣ ያበላሻል። ፖለቲከኞችን ሲናገር ነበረ ሌሎችም ነገሮች ግን የሀገርን ኢሜጅ ግን በራሳ እንደበስት አበላሽ፣ በጣም ያሳዝናል። ወደ ሁለተኛው መረጃ አልፋለሁ። የኤሎን መስክ በጣም ጠቃሚ መረጃ ነው። የኤርትራውያን አማጺዎችን በተመለከተ እየተደራጁ ያሉበትን ነገር ተመልክቶ ማሳየት የፈለግኩበት ዋነኛው ምክንያት የሚመጣውን ነገር ዲስትራክሽኑ ውድመቱ ቀላል ላይሆን ይችላል። በዚህ ዙሪያ ላይ ንቃት እንዲኖር ነው። እዚህ የራስ የኤርትራውያን ሚዲያ ነው ይሄ ገዳብ ኒውስ የሚል ኤርትራን ኦፖዚሽን ግሩፕ ሙቭ ቶዋርድስ መርጀር በሚል አሁን ነው ኦልሞስት የተነገረ ያለው። ይህም በተመለከተ እንግዲህ ዘ ሚቲንግ ብሮት ቱጌዘር እንግዲህ የኤርትራ ናሽናል ዲሞክራቲክ ፓርቲ የሚባል ኤርትራ ናሽናል ሳልቬሽን ፍሮንት የሚባል የኤርትራ ሊብሬሽን ፍሮንት የሚባል እነዚህ አካላት እንግዲህ የኤርትራ ናሽናል ዲሞክራቲክ ኮሊዥን ወይም ኤንዲሲ በሚል ኦልሞስት የማዋቀር ስራ እየተሰራ ና ያም ወደ ማለቅ ደረጃ ላይ እየመጣ እንዳለ ይናገራል ዜናው። ይህም በተመለከተ እንግዲህ እያንዳንዱ ኦርጋናይዜሽን 21 ተወካዮችን እንደመር ይዘው ከዚህ ጋር ተያይዞ ያለውን ነገር በተመለከተ ደግሞ በተለይም አለም ስዩም የሚባለውን ስፒከር ወይም ቃል አቀባይ በማድረግ ሞሐመድ ኢስማኤል ሁሜድ የተባለም ሰው እንደገና ለዚህ ጥምረት ዶክተር ዮሴፍ ብርሃኑ እና ዶክተር አህመዲን ሳላህ የሚባሉም እንደዚሁ በዚህ ውስጥ በውህደት ውስጥ መሪዎች ሆነው የተመረጡበት አሁን ደግሞ ባለበት ሁኔታ ወደ አንድ ግንባር ነገሮችን እያሰባሰቡ ነው የሚል ዜና ነው የሰማ ነው። ከዚህ በፊት የተነገረ ነው ግን አሁን ያለበት ፕሮግረስ በጣም ጠንካራ የሚባል ፕሮግረስ ላይ እንዳለ የሚያሳይ ነው። ይሄ ሂደትን በተመለከተ እንደ ቀላል ነገሮችን መመልከት ትክክል አይደለም። ምክንያቱም በእነዚህ ሀገራት መካከል አንዱ ለአንዱ የበቀል ፖለቲካ ማድረጉን ተመልክቶ የምታዩት ነገር የሚያስከፍለው ዋጋ አለው። ይህም በተመለከተ ደግሞ ስታዩ እነዚህ የተቃዋሚ ቡድኖች የኤርትራ ተቃዋሚ ቡድኖች እዚህ አዲስ አበባ ውስጥም ተሰባስበው ባለፈው ይሄንን ነገር እንዳደረጉ ይታወቃል። አሁን ደግሞ ወደ አንድ ጠንካራ ግንባር ለመቀየር የሚደረገው ነገር እንግዲህ እዚህ ኢትዮጵያ ውስጥ ኤርትራ እያደረገችው በተለይ ኢሳያስ እያደረገው ያለው ነገር አለ። ለዛ አፀፋ ደግሞ እንደዚህ ይደረጋል የሚል አካሄድ እንዳለው እናያለን። ሶ ይሄ ነገር ደግሞ አካባቢውን ወደ ላቀ ኬኦስ ይዞት ሊገባ ስለሚችል በዚህ ዙሪያ ላይ ሁል ጊዜ በጸሎታችሁ በሀገራት መካከል በኢትዮጵያና በኤርትራ መካከል ደም መፋሰስ ሊያመጣ የሚችለውን አጀንዳ በተመለከተ በጸሎት በአንደበታችን ልክ ልናስረው ልንቆልፎ እንደሚገባ ለማሳሰብና ይሄንን ነገር በተመለከተ አእምሯችሁ ላይ መረጃ እንዲኖራችሁ ለማስቻል ብቻ ነው። ይህንን ያሳስብኳችሁ ምክንያቱም መጥፎ ነው የሚሆነው። እንደምታውቁት ከባድ ነገር እየጨመረ እንደሚመጣ የሚያሳዩ ምልክቶች ናቸው። እነዚህ ምልክቶች ላይ ደግሞ እኛ ልንጸልይ እንደሚገባና እግዚአብሔር ሰላም ለሀገራቱ፣ ሰላም ለምስራቅ አፍሪካ፣ ሰላም ለኢትዮጵያና ለኤርትራ ስለሚያስፈልግ በዚህ ዙሪያ ላይ መጸለይ የሚያስችለው ነገር ርዕስ እንዲኖራችሁ ብዬ ይህን መረጃ አካፍያችኋለሁ። ለማንም አይጠቅሙም። እንደዚህ ኤርትራም ኢትዮጵያ ውስጥ የምታደርገውን ኢትዮጵያም ኤርትራ ውስጥ የምታደርገው ነገር ለአካባቢው አይጠቅምም፣ ለኤርትራም ለኢትዮጵያም አይጠቅምም። ነገሮችን በሰላም በጣም በተራምና በተረጋጋ ነገር አድርጎ መፍትሄ ማምጣት ነው ታላቅነት። ኢትዮጵያ የገባችበት ውጥንቅጥ በጠቅላላ በኢሳያስ አፈወርቂ ዴሞኒክ ማይንድ እኔ በጣም ከምቃወማቸው ሰዎች መካከል አንዱ ኢሳያስ አፈወርቂ ነው። በጣም ይቅርታ አድርጉልኝና ይህን በግልጽ ነው መናገር የምፈልገው። ምክንያቱም ኢሳያስ አፈወርቂና ኤርትራውያንን እኔ ለይቼ ነው ማ ኤርትራውያን ወንድመቶቻችን በጣም ብዙ ናቸው። ኢሳያስ አፈወርቂ ግን በእርጅና ዘመን ኦልሞስት ሰማንያ አመቱ እየሞላ ነው። በዚህ እርጅና ዘመን ለእርቅ ለሽምግልና ሀገራትን ለማስተራረቅ፣ ሀገራትን ለማዋሃድ በኢትዮጵያና በኤርትራውያን መካከል ስላለው መለያየት እንዳይፈጠር። ምክንያቱም እሱ ሟች ነው፣ ሊሄድ ነው፣ ልጆች አሉ የሚተኩ። ስለዚህ በደም መፋሰስ ነገሮች መፍትሄ እንዳያገኙ በተረጋጋ መልኩ ምስራቅ አፍሪቃን ማረጋጋት ሲገባው በዚህ እርጅና ዘመኑ ላይ አሁንም ተንኮል፣ አሁንም ክፋት፣ አሁንም ዴሞኒክ የሆነ አሁንም የሰው ደም እንዲገበር የመስራት ነገር ከማናቸውን ፖለቲከኞች እዚህ ካሉ ኢሳያስ አፈወርቂ እድሜው ስለሚቀድም ነው እኔ ይሄንን የምለው እንጂ የሀገራችንን ፖለቲከኞች ልክ ያልሆነ አካሄድ የሚሄዱ የኤርትራውያንም ልክ ያልሆነ አካሄድ እንዳለ በደንብ እናውቃለን። ነገር ግን ምንድን ነው በተቻለ መጠን የኢሳያስ አፈወርቂ ግን በእድሜም በብስለትም ከሁሉም የበለጠ እድሜ ያለው ሰው ነው። ስለዚህ በዚህ አካባቢ ላይ እሱ በሕይወት የሚሞት ሰው ነው። አገራቱን በጥብጦ ሰውን አገዳድሎ ለመሞት የሚፈልግበት ነገር በጣም ውስጤን ያናደኛል። ምክንያቱም ይሄ አጋንንታዊ ፕሮጀክት ነው። አጋንንት ደግሞ የሰውን ደም ለመጠጣት በጦርነት እጅግ ብዙ የሚደግሱ ናቸው። ስለዚህ በኢትዮጵያና በኤርትራውያን መካከል ፍጹም የክርስቶስ ኢየሱስ ሰላም ነው የሚያስፈልገን። የክርስቶስ ወንጌል ነው ለዓለም አሁን የሚያስፈልጋት፣ ለኢትዮጵያም ለኤርትራ የሚያስፈልጋት ቅዱሱ የእግዚአብሔር ቃል ኃይል ነው እንዲሰራብን የሚያስፈልገን። የፖለቲከኞቹ ዲስኮር ዳታ የምታዩት የመገዳደያ እቅዶች ለኢትዮጵያም ለኤርትራም በፍጹም እንደማይጠቅሙ ደግሜ ደጋግሜ ይህንን ማውገዝ ስለምፈልግ ይህን መረጃ ላካፍላችሁ ብዬ ነው። ወደ ዋነኛው መረጃ ልለፍ። ኤሎን መስክ ያጋለጠው ነገር ምንድነው? የሚለውን ነገር ላሳያችሁ። በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለ እድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ አንድ መኝታ እስከ ባለ 3 መኝታ ከ30 ፐርሰንት ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 6774 ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው የዕድሉ ተጠቃሚ ሆነው። ቴምሮ ሪል ስቴት እንግዲህ በአንድ ሚዲያ ላይ ቀርቦ ኤሎን መስክ ይሄን ነው የተናገረው። ምንድነው እንግዲህ በዚህ በዚህ ኢንተርቪው ላይ ኤሎን መስክ የተናገረው ነገር ያው በነናሳና በሌሎቹ ሲክሪት ማህበረሰቦች ተደብቀው የተቀመጡ ፋክቶች አሉ። እነዛን ያጋለጠበት ነው ይሄ። በዚህ ንግግሩ ላይ አሁን 3I አትላስ የምትባለዋ እንግዲህ ኢንተርሴሉላር የሆነች ግዑዝ አካል እንደሆነች እየታወቀ መጥተዋል። በዚች ግዑዝ አካል ላይ እየሆነ ያለውን ነገር ስታዩ በጣም በርካታ ነገሮች እየሰማን ነው ያለ ነው። ይቺ ግዑዝ አካል እንግዲህ ከዚህ ቀደም ከሚታወቁት ነገሮች ጋር ተያይዞ የተነሳ ውዝግብ እንዳለበት ይታወቃል። ስሪ አይ አትላስ የምትባለው ይቺ ግዙፍ የሆነች ወደ መሬታችን አቅጣጫ እየመጣች ያለች በእኛ ሶላር ሲስተም ውስጥ እየገባች ያለች ምንነቷ በግልጽ አከራካሪ የሆነ በናሳ ሲታይ እንግዲህ እቺ ትሪቷ ብዙም አይደለም ለመሬታችን የሚል ነው። እንደ በጣም ታዋቂ እንደሆኑ ዓለም አቀፍ ሳይንቲስቶች እንደ ሃርቫርድ አስትሮፊዚስቱ አቪል ሎብ እና መሰል ሳይንቲስቶች ደግሞ ሲታይ ይቺ እንግዲህ ኢንተርሰሉላር ኢንተርስቴላር የሆነች ኦብጀክት ናት ማለትም በሌሎች ከመሬታችን ተፈጥሮ ስርዓት ውጪ ያሉ በተለይም ደግሞ ሰው ሰራሽ ወይም ፍጥረተ ዓለም ሰራሽ የሆነ ልክ እንደ ስፔስክራፍት አይነት ናት በሚል እየመጣች ያለች የምድርን ምናልባትም ሊያጠፋ የሚችል አካል እየነዳት ይዟት እየመጣ ያለ ግዑዝ አካል ናት ነው እንደ ናሳ ያሉት የደበቁት መረጃ በሚል ደግሞ የቀረቡት። እነዚህ ከተወርዋሪ አይነት አለቶች ወይም ደግሞ እነዚህ እንደ ለምሳ እንደ ኮሜትና መሰል ጉዳዮች ጋር የምትቀራረብ አካል ናት በሚል ነው የተነገረ ያለው። ነገር ግን የነ ዶክተር አቪ ሎብ እና ሌሎችም ሳይንቲስቶች በደንብ አድርገው ያስቀመጡት ነገር እሱ አሳማኝ እየሆነ እየመጣ እንደሆነ እየሰማን ያለ ነው። ለምሳሌ ናሳ ከሚያቀርባቸው ክርክሮች መካከል አንዱ እቺ የተፈጥሮ አለት አይነት ነገር እንደሆነች አድርገው ያስቀምጡታል። ነገር ግን አሁን ባለበት ሁኔታ ላይ ናሳ በግልጽ ይዞት የወጣው የስሪ አይ አትላስ ወደ መሬታችን አቅጣጫ እየመጣች ያለች በኒኬል የበለጸገች ናት። እንደገናም ሳይንቲስቶቹ እንደሚናገሩት ደግሞ በብረትም እና ሌሎች ማዕድናትም የተሰራ ስፔስ ክራፍት አይነት ማለት በጣም ግዙፍ የሆነ ምናልባትም አንድ ትልቅ ከተማ የሚያክል ግዙፍ የሆነ ተወርዋሪ አለት ሳይሆን የሆነ እየተነዳ ወይም እየተሽከረከረ እየመጣ ያለ ነገር ነው የሚለውን መከራከሪያ ሃሳብ በተመለከተ ነን ግራቪቴሽናል አክሴለሬሽን አለው የሚለውን ናሳ ራሱ አምኗል። ነን ግራቪቴሽናል አክሰለሬሽን ወይም ያፈጣጠኑ ሂደት በግራቪቲ በስበት ሕግ ቁጥጥር ውጪ ባለ ወይም አሁን አብዛኛዎቹ አለቶች ሲመጡ በስበት ሕግ ወደ ፀሐይ በሚደረግ ስበት ወደ ሌሎችም ወደ መሬታችን በሚደረግ ስበት ነው እንደዚህ የሚመጡት። ነገር ግን ይቺ ነን ግራቪቴሽናል አክሰለሬሽን ባህሪ እንዳላት የሚያሳይ ነገር እንደሆነ በግልጽ ነው እየተነገረ ያለው ይሄን ናሳ ራሱ አምኖታል። ናሳም በራሱ ነን ግራቪቴሽናል አክሰሌሬሽን እንዳለው አምነዋል። ከዛ ውጭ ደግሞ ራሱ ናሳ ያምነው አንዩዥዋል ብሉ ሻይን አለው፣ ያልተለመደ አይነት ሰማያዊ ቀለም የሚያመነጭ ማለትም ልክ መብራት እንደተሞላ እና መብራት አካላት የሆነ ዲዛይን እንደሆነ መብራቶች እንዳሉበት የሚያሳይ ነው እንጂ እነዚህ በጣም የተለመዱት አይነት ከተወርዋሪ አለቶች ወይም ደግሞ ከተወርዋሪ ኮከቦች የሚባሉት እነዚህ ከኮሜቶች ሌላ በመቅለጥ ለምሳሌ በረዶ ቢኖሯቸው ሌሎችም እየቀለጠ ያ በረዶ ምናምኑ እየተበተነ የሚያመጣው የብርሃን አይነት ባህሪ አይደለም። አንዥዋል የሆነ ያልተለመደ አይነት ብሉ ሻይን ነው ይዞባት እየመጣ ያለው በነዚህ 18 ወራት ወደ መሬታችን ልትፈጠፈጥ ወይም መሬታችንን ለማጥቃት መሬታችንን ለማውደም እየመጣ ያለ አንድ አካል ነው። ግዙፍ አካል ነው። የኤሊየን ወይም ደግሞ ከሌላው ፍጥረት አለም ወደ መሬት ቪዚት የሚያደርጉ አካላትን በተመለከተ እየተሞላ ስታርሺፕ ነው በማለት እየተነገረ ላለው ነገር ሁለት ክርክር ነው ያለው። ይሄ ልክ እንደ ኮንስፓይረሲ ሲታይ የነበረ ነገር ዛሬ አሁን ይፋ ሆኖ መከራከር አይደለም የሳይንቲፊክ የሳይንቲስቶቹ አደገኛ ኢሹ ሆነዋል። ይሄ እንግዲህ ነገር በተመለከተ እንግዲህ ይሄ ቪዚብሊቲው ለምሳሌ በመታየት ደረጃ ላይ ያለው ነገር ሲታይ አሁን ባለበት ሁኔታ ስሪ አይ አትላስ የሚባለው ይሄ ስታርሺፕ ወይም ደግሞ እየተሽከረከረ እየመጣ ወደ መሬታችን እየመጣ ያለ ግዙፍ የሆነ ፍጥረት አለም ሰራሽ የሆነ አካል ወይም ደግሞ ኢንተርሴላር የሆነ አካል በኔክድ አይን አይታይም፣ በዚህ በምናየው አይናችን አንታይም። ነገር ግን በጣም ስሞል እና ሚዲየም ቴሌስኮፖች ያዩታል። በየጊዜው በየቀኑ ክትትል እየደረገበት ነው ያለው። በተለይም ከኖቬምበር እስከ ዲሴምበር 2025 ላይ በጣም በብዙ እየታየ ነው ያለው። አሁን ባለበት ሁኔታ ለማንኛውም ቴሌስኮፕ ማየት የሚችለው አይነት ነው። ከዚህ ጋር ተያይዞ እየተነሳ ያለው ኤሊየን ስፔኩሌሽን ነው። እንደሚታወቀው እንደ ዶክተር አቬሎብ እና ሌሎቹም ኤሊየን ነው። ናሳ ደግሞ ኤልየንን ወይም ደግሞ ከሌሎች ፍጥረት አለማት የሚመጡ እና ቪዚት የሚያደርጉ ነገሮችን በተመለከተ ነው ብሎ የሚያጋልጥ ከሆነ ያንን ነገር እስከ ዛሬ የተደረጉት ነገሮች በጠቅላላ ከናሳ ጋር ያሉ ምስጢሮች ሊወጡበት ነው። ስለዚህ ይሄንን አይፈልጉትም። ይህም በተመለከተ ለምሳሌ እንደ ዶክተር ብራያን ኮክስ ኮስክ እንደገና የናሳም ሳይንቲስቶችም ጨምሮ ማለት ነው። ይህም በተመለከተ ናቹራል ኮሜት ነው የሚለው ነገር ለመናገር የሚሄዱበት ርቀትን የሚያጋልጥ የኤሎን መስክ ንግግር ነው። ቅድም በተነገረው ላይ የተባለው እንግዲህ ኖ ትሬት ቱ ኤርት የሚለው ለመሬታችን ትሬት የላትም የሚለውን ነገር በተመለከተ ናሳ ይዞት እየመጣ ያለውን ነገር በእጅጉ የሚያጣጥልና ምናልባትም አሁን ባለበት ሁኔታ ላይ 17 ማይል ሚሊየን ማይልስ ያክል ርቀት ላይ ነው ያለው። ነገር ግን ባለበት ደረጃ ወደ መሬታችን በቀጥታ እየተነዳ እየመጣ ያለ ስታርሺፕ ወይም ግዙፍ የሆነ ፍጥረ ተሰራሽ የሆነ በኒኬልና በብረታብረት የተሰራ ግዙፍ መንኮራኩር መሳይ ነገር ነው በሚል እየተነገር ያለው ነገር ሚዛን እየደፋ እየመጣና በጣም ብዙ ነገር ከዛ ጋ የተያያዙ ስፔኩሌሽኖች እንዲነገሩ እየደረገ ያለበት እንደሆነ በደንብ ልናስተውል ይገባናል። ስለዚህ ከዚህ አንጻር እንግዲህ የመሬታችን አደገኛ አደገኛ ነገሮች በየጊዜው እየጨመሩ ለመምጣታቸው የሚያሳዩ እነዚህን ነገሮች በተመለከተ እንደ ቀላል አናይም። ስለዚህ ወደ መሬታችን በእነዚህ 18 ወራት ውስጥ መሬታችንን ሊያወድም ሊያጠፋ ምናልባትም ከሌሎች ከኤሊየን የተላከ አደገኛ አውዳሜ ኒውክሊየር መሳሪያዎችን ሌሎች ነገር ታጥቆ እየመጣ ያለ አካል ሊሆን ስለሚችል የሚለው ነገር ሚዛን እየደፋ ነው የሚገኘው። ስለዚህ መከታተል ማወቅ ያስፈልጋል። ኤሎን መስክ ታዲያ በዚህ ዙሪያ ላይ ምንድን ነው ያለው ብላችሁ ብጠይቁ፣ እዚህ ስክሪን ላይ እንደምታዩት ኤሎን መስክ ኤሎን መስክስ ዋይልድ ኤስ አይ አትላስ ሪ ስፔስ ሺፕ and I will never commit suicide ማለትም በአነጋገሩ ላይ ራሴን ማጥፋት አልፈልግም የሚለው ነገር ሃሳቡ ዶሚኔት አድርጓል። ለምድ ያን ያለው ምክንያቱም ይሄን ነገር ባጋለጥኩኝ መጠን ትኩረት ውስጥ ገባለው። እንደገናም ደግሞ የገቡና ከዚህ በፊትም ህይወታቸውን የሰው ሰዎች አሉ። ስለዚህ ራሴን ማጥፋት አልፈልግም የሚለው ነገር በዛ ውስጥ የተነገረ ንግግር እንዳለበት ታስተውላላችሁ ማለት ነው። ሶ ይሄ ሰው እያደረገ የተናገረው ነገር በተመለከተ በተለይ ከኤሊየን ጋር የተያያዘው ነገር ወይም ከሌሎች ፍጥረት አለማት የሚመጡ አካላት ቪዚት በማድረግ ይዘው የመጡ ያሉት ይሄን ነገር በተመለከተ ያለውን አስተሳሰብ በግልጽ ያሳየበት ነው። እዛ ጋ የተናገራቸው ነገሮች እኔ ይሄን ነገር ባጋልጠው ባወጣው ህይወቴን አደጋ ውስጥ ከታለው የሚለው ነገር ስለዚህ ነገርየውን እሱ በግልጽ አይ እኔ የስታርሺፕ አይነት አይመስለኝም የሚለውን ነገር ከተናገረ በኋላ፣ ነገር ግን እዛ ውስጥ ያለውን ነገር አምልጦት አዳልጦት ህይወቴን መሰዋት አልፈልግም የሚለው ንግግሩ በከፍተኛ ደረጃ የሶሻል ሚዲያውን የኤክሱን የበጣም አብዛኛዎችን ነገሮች ቫይራል አድርጎ የያዘ ጉዳይ ነው። ስለዚህ ነገርየው ሳይንቲስቶቹ እያሉት እንዳሉት ነው እንጂ እንደ ናሳ አይነት ሀሳብ አይደለም የሚለው ነገር እየተነገረ መሆኑን ላሳውቃችሁና መረጃውን ላካፍላችሁ ወድጄ ነው። ውድ ቤተሰቦች፣ ቸር ያሰማን። ለምድራችን ቸር ይሁን፣ ለዓለማችን ቸር ይሁን። ገብታችሁ ብትከታተሉት ጥሩ ነው እንደዚህ አይነት መረጃዎችን። ስለዚህ ይሄ ተወርዋሪ አለት አይደለም፣ ሆን ተብሎ ዲዛይን ሆኖ የተሰሩ አካላት ወደ መሬታችን አቅጣጫ እየመጣ ያለበት ነው። ከዚህ በፊትም እንደሚታወቁት አይነት እንደ ኡማውሟ አይነት ተመሳሳይ ኢንተርስቴላር ኦብጀክቶችን ጨምሮ የነበሩት ስፔኩሌሽንስ አሁን በከፍተኛ ደረጃ ዶሚኔት እያደረጉ ያሉበት ጊዜ ላይ መሆናችንን ለማሳወቅ ወዳለው እውቀት ታላቁ እግዚአብሔርን ታከብራለች መምህርና ጋዜጠኛ ዐቢይ ይልማ ነኝ። በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለ እድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ አንድ መኝታ እስከ ባለ 3 መኝታ ከ30% ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74